ማህተሰብ ዛሬ ደግሞ ቃላትን ይዘን መጥተናል። መልካም የትምህርት ጊዜ ይሁንላችሁ። ወደ ትምህርታችን በዚህኛው የመጀመሪያ ኮለመን ትግርኛ ነው፣ በዚህኛው በቀኝ ኮለመን ደግሞ ወይም ደግሞ በቀኝ አምድ ያለው ደግሞ አማርኛ ነው። እንደዚህ የኢትዮጵያ ባንዲራ አስመስለን ቀይ ብጫ፣ ቀይ ብጫ፣ አረንጓዴ አርገን አሶበን ይዘንላችሁ መተናል። መልካም ጊዜ ይሁንላችሁ። እንቀጣጠል። እነዚህ ቃላት እዚህ ፔጅ ያሉ የሰለምታ ቃላት ናቸው። አንድ ሰው ጠዋት ብናገኘው ምን እንላለን? ወጋህታ ደሓንዶ ሀዴርካ፣ ደሓንዶ ሀዴርካ ማለት እንዴት አደርክ፣ እንዴት አደርክ እንዴት አደርክ። ሀንዶ ሀዲርክ ለሴት ሲሆን ደግሞ ደሃንዶ ሀዲርኪ ደሃንዶ ሀዲርኪ፣ በአማርኛ እንዴት አደርሽ፣ እንዴት አደርሽ፣ እንዴት አደርሽ እንላለን ማለት ነው። እዛ ረፈድ ካለ ደግሞ ወደ አራት ሰዓት ሶስት ሰዓት ምናምን ስናገኙ አንድ ሰው ረፈድ ብሎ ስናገኙ፣ ደሓንዶ አርፊድካ ደሓንዶ አርፊድካ ለሴት በአማርኛ ደግሞ እንዴት አረፈድክ እንዴት አረፈድክ። ደሓንዶ ሓዲርኪ ይሄ ለሴት ሲሆን፣ ማለት ደሃንዶ ሓደርኪ፣ እንዴት አደርሽ። እንዴት ደሃንዶ አርፊድኪ፣ ደሃንዶ አርፊድኪ ለሴት ሲሆን እንዴት አረፈድሽ፣ እንዴት አረፈድሽ። ማታ ስናገኘው ያ ሰው ደግሞ ምን እንላለን? ደሃንዶ ውዒልካ፣ ደሃንዶ

ደሓንዶ ውዕልኪ ለሴት እንዴት ዋልሽ እንዴት ዋልሽ ኣብ ማታ ስናገኘው ደሞ ማታ መሽቶ እንዴት ደሓንዶ ኣምሲኻ ደሓንዶ ኣምሲኻ እንዴት አመሸህ እንዴት አመሸህ ለሴት ሲሆን፣ ደሓንዶ አምሲኺ ደሓንዶ አምሲኺ እንዴት አመሸሽ እንዴት አመሸሽ ይሆናል ማለት። ይህ ሰው ደግሞ ካገኘነው ብዙ ቀን ካደረገ

ድሓንዶ ቀኒኺ ድሓንዶ ቀኒኺ ስንል እንዴት ሰነበትሽ እንዴት ሰነበትሽ። ድሓንዶ ኸሪምካ እያ ሰው ከሆነ ክረምት ኣልፈን ካገኘነው ድሓንዶ ኸሪምካ ሓንዶ ከሪምካ ንብሎ ማለት እዩ። ድሓንዶ ከሪምካ እንዴት ከረምክ፣ እንዴት ከረምክ፣ እንዴት ከረምክ። ለሴት ሲሆን ደግሞ ድሓንዶ ከሪምኪ፣ ድሓንዶ ከሪምኪ፣ ሓንዶ ከሪምኪ፣ እንዴት ከረምሽ፣ እንዴት ከረምሽ እንዴት ከረምሽ። ሰላምታ በዚህ መልኩ ከጓደኞቻችን ከወዳጅ ዘመዶቻችን እንዲ ያረግ መለዋወጥ እንችላለን። ደሃንዶ ኸሪ ደሃንዶ ሐዲርካ እንዴት አደርክ። ደሃንዶ ሐዲርኪ

ድሓንዶ ኸሪምካ እንዴት ከረምክ? ድሓንዶ ኸሪምኪ እንዴት ከረምሽ? እዚ ከሰላምታችን ጋር እንዲመቹ ተብሎ እነዚ ወቅት የወቅት ስሞችን ይዘን መጥተናል። የወቅቶች ወቅት ወቅቲ ወቅቲ ማለት ወቅት ማለት ነው። ማለት ወቅት ወይ ሲዝን የምንለው በአማርኛ በእንግሊዝኛ ማለት ነው። ይሄ ኮለመን ትግርኛ ነው፣ ይሄ ኮለመን ደግሞ አማርኛ ነው ማለት ነው። መዓልቲ መዓልቲ ቀን። የቀናት ስብስብ ደግሞ ምን ይፈጥራል? ሳምንት ሰሙን ሰሙን ሰሙን ማለት ሳምንት፣ ሳምንት፣ ሳምንት። ወርሒ ሳምንታት ተሰብስበው ደግሞ አራት ሳምንታትን ወርሒ ይፈጥሩልናል ማለት ነው። ወርሒ ወርሒ ወርሒ ማለት ወር ወር ወር ወራትን ተደምረው ደግሞ አስራ ሁለት ወራትን ምን ይፈጥሩልናል? በኢትዮጵያ አስራ ሶስት ወራትን የሚጨምረው ማለት ነው። ምን ይፈጥሩልናል? ዓመት ማለት ነው። በትግርኛ ዓመት ዓመት ዓመት ዓመት ማለት ዓመት ማለት ነው። ዓመት ክረምቲ ክረምቲ ክረምቲ አንድ ዓመት በአራት ወቅቶችን እንከፋፍላቸዋለን ማለት ነው። ክረምቲ፣ ቀውዒ፣ ሓጋይ፣ ፅድያ ክረምት፣ መኸር፣ በጋ፣ ፀድውዕር በልግ ተብሎ ለአራት ይከፈላሉ ማለት ነው።

እዚ ናነበወስኪ ኣነበሉኝ መዓልቲ፣ ቀን የቀነሽ ስብስብ ምን ይፈጥርናል? ሰባት ቀናትን ሳምንት ይፈጥርናል። ሰሙን እንለዋለን። ሰሙን ሰሙን፣ ሳምንት ኣራት ሳምንታትን ምን ይሆናሉ? ወር ወርሒ፣ ወርሒ ወር አስራ ሁለት ወራትን ደግሞ አስራ ሶስት ወራትን ዓመት ዓመት ዓመት ዓመት ዓመት አመት ላይ የአናበብ የላንቃ ልዩነት ነው እንጂ ምንም ልዩነት የለው። አመት አመት። ይሄ አ ብንጽፈው እዚህ አመት ራሱ ነው ማለት ነው። አመት አመት አመት አመት ክረምቲ ክረምቲ የአመታችን አንዱ ወቅት ማለት ነው። አንዱን ወቅት ክረምቲ፣ ክረምት ክረምት ቀውዒ፣ ቀውዒ መኸር መኸር፣ ሓጋይ ሓጋይ በጋ በጋ ፅድያ ጽድያ ጸደይ በልግ ጸደይ ወይም በልግ ይባላል ማለት ነው። አሁን ደግሞ የምግብ አይነቶችን ናቸው የምናያቸው ማለት ነው። ምግብ ምግቢ ማለት ምግብ ማለት ነው። ቢ ተደረገ ና ብ ተደረገ ምንም ልዩነት የለውም። ምግቢ ምግብ፣ ትግርኛ አማርኛ። ቤተሰቦቻችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ለብዙዎች እንዲዳረስ አበረታቱን። ስራችን እንቀጥል እንጀራ እንጀራ እንጀራ እንጀራ ነው። ለውጥ የለው። እንጀራ እንጀራ። ማይ ማይ ማይ ውሃ ውሃ። ማይ ሀበኒ ካለ ውሃ ስጠኝ ማለት ነው። እንጀራ በሊዐ ካለ እንጀራ በላው ማለት ነው። ቂጣ ወር ቅጫ ሊባል ይችላል። ቂጣ ወር ቅጫ፣ ቂጣ፣ ቂጣ፣ ቂጣ ነው። ቅጫ ጫ ማድረግም ትችላላችሁ። ቅጫ ሊባል ይችላል። ቅጫ፣ ቂጣ፣ ቂጣ፣ ቂጣ ጋዓት፣ ጋዓት ብዙሕ ግዜ ሓራሳት ዝጥቀምኦ ዓይነት ምግቢ ማለት እዩ። ገዓት ገዓት፣ ገንፎ ገንፎ። ገዓት ማለት ገንፎ። እናቶቻችን ሲወልዱ ምናምን ብዙ ግዜ ገንፎ ወይ ይመገባሉ። ገንፎ ይባላል። በትግርኛ ገዓት ገዓት ማለት ገንፎ ማለት ነው። ቆሎ ቆሎ ልዩነት የለውም ቆሎ ቆሎ ቆሎ ቆሎ ነው። ጠቅጥቆ ጠቅጥቆ ጠቅጥቆ ማለት ንፍሮ ማለት ነው። ጠቅጥቆ ጥቅጥቆ፣ ንፍሮ። ይህንን አይነት ምግብ ብዙ ጊዜ መባቻ ምናምን ሲሆን ይደረጋል ማለት ነው። ጠቅጥቆ

እዚህ ደግሞ ቤተሰብ እናያለን። የቤተሰብ ቤተሰብ ናቸው እነዚህ። ቤተሰብ ብዙ ልዩነት ያለውም የሌለውም ሊናር ይችላል። በደንብ እናያለን። አቦ ወይም አባት ማለት ነው። የቤቱ ንጉስ የቤቱ አዛዥ ማለት ነው። አቦ አቦ አባት

ሀው አለኒ ሀው ማለት ወንድም ወንድም ሀው አለኒ ካለ ወንድም አለኝ ሀው የብለኝ ካለ ወንድም የለኝም ሀፍቲ ሀፍቲ ሀፍቲ ማለት እህት እህት ሓፍቲ እህት ሓፍቲ ኣላትኒ እህት ኣለችኝ። ሓፍተይ መጺኣ እህቴ መጣች እህቴ መጣች። ሓወቦ ሓወቦ ሓወቦ ማለት ኣጎት በአባት የሚያገኘን ማለት ነው። አጎታችን በአባት አጎት ሀውቦ ሀው አቦ ማለት ነው የአባታችን ወንድም ማለታችን። ሀው ማለት ወንድም ብለን ብለናል። ሀው ቦ ማለት አቦ ማለት ደግሞ አባት ነው። ሀውቦ ማለት አጎት በአባት አኮ አኮ አኮ ስንል አጎት በእናት አጎት፣ አጎት በእናት አኮ አኮ ማለት አጎት በእናታችን። ሀፍትኖ ሀፍትኖ አክስት በእናት ማለት ነው፣ በእናታችን የምናገኘት የምታገኘን አክስት ሓፍትኑ ሓፍትኑ ማለት አክስታችን በእናት አሞ አሞ ማለት አክስት በአባት ማለት ነው። አክስታችን በአባት አክስት በአባት መርዓት መርዓት

ሴት ሴት ቆልዓ ቆልዓ ልጅ ልጅ ቆልዓ ልጅ ቆልዓ ልጅ ንእሽቶይ ቆልዓ ትንሽ ልጅ ሰበይቲ ሴት ወዲ ወንድ መርዓዊ ሙሽራ የወንድ ሙሽራ መርዓት ሙሽራ የሴት ሙሽራ ኣሞ ኣክስት ባባት ሓፍትኖ አክስት ኣክስት በናት ኣኮ ኣጎት በናት ሓወቦ ኣጎት ባባት ሓፍትኖ ሓፍቲ ሓፍቲ እህት ሓው ወንድም አዶ እናት አቦ አባት እዚህ ከወቅቶች ላይ ደግሞ ከምግብ ስዋ ጠላ ጸብሒ ወጥ ባኒ ዳቦ ጠጥቆ ንፍሮ ቆሎ ቆሎ ጋዓት ገንፎ ቅጫ ወርቂጣ ቂጣ ማይ ውሃ እንጀራ እንጀራ እዚ ከወቅቶች ደግሞ ፅድያ ፀደይ በልግ ሓጋይ በጋ

ይህ ከሰላምታዎች መካከል ደግሞ ደሓንዶ ከሪምካ ወይም ደሓንዶ ከሪምኪ፣ እንዴት ከረምክ ወይም እንዴት ከረምሽ። ደሓንዶ ቀኒኻ ወይም ደሓንዶ ቀኒኺ፣ እንዴት ሰነበትክ፣ እንዴት ሰነበትሽ። ደሓንዶ አምሲኻ

አርፊድኪ እንዴት አረፈድክ፣ እንዴት አረፈድሽ። ደሓንዶ ሓዲርካ ደሓንዶ ሓዲርኪ እንዴት አደርክ፣ እንዴት አደርሽ። ክቡራን ደንበኞቻችን ለዛሬ በዚህ ብቃን፣ ቀጣይ በሌላ ቪዲዮስ እስክንገናኝ መልካም መልካምን እየተመኘው እዚህ ልለያችሁ ነው። ገና አንድ ነገር ምላችሁ ላይክ ሸር ማድረግ እንዳትረሱ። አዲሶች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ አበረታቱን። በሌላ ቪዲዮ እስክንገናኝ መልካም ድና ቆዩልኝ። ሀሁ ደግሞ ሀሁ ፊደላትን በአማርኛ በእንግሊዝኛ እየለቀቅን ነው ማየት ይጠቅመናል ምትሉ ካላችሁ ዞር ብላችሁ መለስ ብላችሁ ማየት ትችላላችሁ። መልካም ጊዜ መልካም